ካም ስለመጣችሁ ደስተኛ ነን። ደስታ በቤታችሁ ይግባ። በሶሻል ሚዲያ ብይጾም ላይ ትንሽ ተንቀሳቅሰን የተዘጋው የካ አባዶ መብረቁ ቅዱስ ሚካኤል ከነበረበት ዕዳ 11 ሚሊዮን 55 ተከፍሎ 55ቱ ይቀራል። ይሄ ደግሞ ካልተከፈለ ተባብረን ካላደረግ ነው ሰኔ ሚካኤልን ማንገስ ማክበር በማይቻልበት ሁኔታ ስለሆነ ያለው። እሱንም የሚያሳዩ ፎቶዎች አሉ። ያንን ለማድረግ ለቅዱስ ሚካኤል ወዳጆች፣ ለኪዳነ ምረት ልጆች ማድረስ። ያንን ስናደርግ እኛ የታሪክ ተወቃሽ አንሆንም፤ ይልቁንም ታሪክ ያስታውሰናል ይዘክራል። ስለዚህ የፊታችን ግንቦት ሰላሳ እና ሰኔ አንድ የጾም መግቢያ ነው። ቅዳሜና እሑድ ነው። ከቀኑ አስር ሰዓት ጀምሮ እስከ ሌሊቱ አስር ሰዓት ከበረታን ያለ በዚያ ስምንት ሰዓት ድረስ የቀጥታ ስርጭት ግብር ተዘጋጅቷል። የምንወዳቸው መምህራን ዘማሪያን በልዩ ሁኔታ ይህ የጥበብ ሰዎችም እናንተን ጨምሮ ቤተክርስቲያን ልጆቿን ስትጠራ አለሁ እኔ ልጅሽ ብሎ ጥሬዋን ሰምቶ የሚመጣ ያው ቤተክርስቲያን መንፈሳዊ ስጦታዋን ታበረክታለች። እናንተ ደግሞ እግዚአብሔር ከሰጣችሁ ላይ እግዚአብሔር በሰጣችሁ ጸጋ የሙያ ስጦታችሁን ታበረክታላችሁ ማለት ነው። ቤተክርስቲያኗ ከተመሰረተች ሶስት ነው ማለት እየሆነ ነው። በዚህ መካከል ብዙ ፈተናዎች ቢያልፉ ያሁኑ የመጨረሻ ፈተና ነው። እዳ ያውን ቅልፍ ያስተኛል፣ እዳ እንደገባ ያራምድም አንገት ያስደፋል። ቤተክርስቲያኗን ይዞታም ለማስከበር እንደገናም ደግሞ የልጅነት ድርሻችንን ለመወጣት ጥሪውን አክብራችሁ መጥታችኋል። እግዚአብሔር የሚሰራው በጥቂት ሰው ብዙ ይናገራል፣ ጥቂት ግን መስራት ያቅተዋል። እግዚአብሔር ደግሞ ጥቂት ይናገርና ብዙ ይሰራል። ስራ ሊሰራ ሲፈልግ ደግሞ በብዙ ሰዎች ብቻ ሳይሆን በጥቂት ሰው በአንድና በሁለት ሰው የተጠሩ ብዙዎች ቢሆኑም የተመረጡ ጥቂቶች ስ የአንዱ ቃል የአንደኛችሁ በዚህ መካከል እግዚአብሔር ፈጣሪ ተናግሮበት ያንን አንደበታችሁ ላይ የሰውን አይምሮ፣ የሰውን ልብ የሚገዛ በውስጣችሁ ወጥቶ ታሪክ የሚቀይር ታሪክ የሚሰራ ይሆናል ማለት ነው። እና ከብዛት እንግዲህ ጥራት አልለው ከብዛት መመረጥ፣ በቃ ጥሪውን አክብሮ መምጣት፣ ጊዜያችሁን መሰረት አደርጋችሁ መምጣት በራሱ ላይ ጋር እንደተከፈተ እዚህ ላይ ያለው እያንዳንዳችሁ ተቤታላችሁ ሶስት ሶስት ትንትን ብለነዋል።

እንደዚህም ማለት ካህናቱ በዚህ ልክ አገልግሎት እየሰጠን ያን አገልግሎት ያን ቀንም በተግባር ታይቷላችሁ። አሁንም ከዚሁ ወስዳችሁ እንደገና ደግሞ ለሁላችሁም ፋይል ፋይል ተደርጎ ያለን ዶክሜንት እዚሁ በሁለቱ ስልኮችና አንድ ካሜራ ውስጥም ፒሲ ሚዘን ስለመጣል ከእናንተ የተቀደሰ ንግግር ጋራ ሙሉ መረጃውን ያው ተቀማምለን ይዛችሁ ይዛችሁ በሚያስፈልገው ነገር ቤታችሁ መሆናችሁ ትሰራባችሁ ነው። እግዚአብሔር የስራ ዘመናችሁን ይባርክ። በሰው ዘንድ እንግዲህ ሞገሱ ይስጣችሁ፣ የእድል በሮችም ይከፈቱላችሁ። እኛ የምንለው ቤተክርስቲያኗ በር ሲከፈት ከአናቱ ከመውደቅ ወይም በቆርቆሮ ከመቆረጥ ከመድማ ሲድኑ ለእናንተ የሚሰማችሁ ደስታ ወደር የሌለው ነው እና የእኛም ጸሎት ለእናንተ የእድር በሮች ሊከፈቱላችሁ የስራ በሮች ሊከፈቱላችሁ ሰርታችሁ ትልቅ ደረጃ እንድትደርሱ ቤተክርስቲያን ለልጆቿ ትለምናለች፣ ትጸልያለች። ስለዚህ ሀሳባችን የተቃላ ይሆን፣ ስራችን የተሳካ ይሆን፣ እንደው በሄዳችሁበት ሁሉ በሰው ፊት እግዚአብሔር ሞገሱን ይስጣችል። አባታችን እናመሰግናለን። እንግዲህ የካ አባዶ ጂ ሰቨን ቅዱስ ሚካኤል ቤተክርስቲያን ለመላው ሀገሪቱና ለመላው ዓለም ለሚገኙ ሰዎች ነው እንግዲህ ጥር እየተላለፈላቸው የሚገኘው እንግዲህ የቤተክርስቲያን የኮርት ቀን ልጅ የሆናችሁ በሚል መልክት እየተላለፈው ስለዚህ ይህን መልክ የካ አባዶ ተብረ ቅዱስ ሚካኤል ቅዱስ ዳነ ብረት ቤተክርስቲያን የፈውስ ቦታ መሆኑን እንድታውቁት ያስፈልጋል። እንግዲህ አባታችንም እንደተናገሩት በእህዳ ምክንያት የተዘጋውን ለማስከፈት ነው ይህንን ሁለት ቀናት የገቢ ማሰባሰቢያ የምናከናውነው። እንግዲህ ሰኔ አንድ እና ግንቦት ሰላሳ የሚደረገው ደግሞ በጣም ትልቅ የሆነ የቀጥታ ስርጭት ነው የሚከናወነው። በዚህ ላይ ደግሞ በጣም በርካታ የሆኑ ዘማሪያን መምህራኖች፣ በጣም በርካታ ትምህርታዊ ፕሮግራሞች የሚቀርቡበት፣ ዝማሪዎች የሚከናወኑበት በጣም በርካታ በጣም ብዙ ብዙ መጥር የሆኑ አባቶች የሚገኙበት ነው። እንግዲህ እግዚአብሔር አመስገን ደግሞ ትልቁ ዓላማችን ነው። እንግዲህ ኑ ተባብረን ታሪክ እንስራ፣ ኑ የተዘጋውን በሩን እናስከፍት ስንል በምክንያት ነው። የቅድስት ኪዳነ ምሕረት ልጆች የት ናችሁ የሚል ጥያቄ የሚጠይቀናል። ከዛ ውጭ ግንቦት 30 እና ሰኔ አንድ ጾሙንም በብዙ በረከትም አብረን እንያዝ እያል ነው። ስለዚህ እነዚህ ሁለት ቀናቶች የሚከናወኑት ታላቅ የሆነ የገቢ ማሰባሰቢያ ኢትዮጵያውያን ትውልደ ኢትዮጵያውያን፣ ሁሉም ሰው ተረባርቦ ይህንን ቤተክርስቲያን ማስፈታት የሁላችንም ኃላፊነት ነው። እናንተ በእጃችሁ በያዛችሁት ሶሻል ሚዲያ በሚሊየን ዛሬ ሬዲዮ ቴሌቪዥን ከምንጠራ በጋዜጣዊ መግለጫ ላይ ሶሻል ሚዲያ የሚፈጥረው ኤክስፖዥር ታውቁታላችሁ። በጣም በጣም ብዙ ሰው አንድ ጽሑፍ ተጽፎ በእያንዳንዱ ሼረበል ይሆናል። ታውቃላችሁ። በጣም ደግሞ እናንተ እዚህ የጠሯችሁ አብዛኛውን ደግሞ ጎበዞች ናችሁ። እኔ በጣም ነው የማከብራችሁ። ጀግኖች ናችሁ፣ ረጅም ዓመት የቆያችሁ ለስራችሁ ታማኝ የሆናችሁ በጣም ነው የማከብራችሁ፣ ስለመጣችሁ። የእውነት ይሄ ታሪካዊ ቀን ለእኛ ቅዳሜና እሁድ ለሚደረገው ደግሞ ቢያንስ እርግጠኛ ነኝ ጠዋት ቤተክርስቲያን ትሄዳላችኋል። ቀስ ብላችሁ ደግሞ አስር ሰዓትም ስለሆነ እስከ አስራ ሁለት ሰዓትም ጓደኞቻችሁን፣ ቤተሰቦቻችሁን እዛው እራሱ ጠቅላላ ሰብሰብ ብላችሁ ብትመጡ ከዛ በረከት ብንቋደስ ከአባቶቻችን ጋር ጊዜ ብናሳልፍ በጣም ደስ ይለኛል። እውነቴን ነው የምላቸው እኔም አለው አባታችንም አሉ። በጣም በጣም ትልቅ የሆነ ዝግጅት ነው የምናዘጋጀው እና ይሄንን መልእክት የአባታችንም ቴዲ ካሳ እንኳን ደህና መጣ ዝለፍታል ዛሬ በልዩነት ደስ ያለኝ ደጋግሜ የምናገረው ቴዲ የረጅም ዓመት ወዳጄ ነው ፕሬስ አብዮት ላይ በጣም ትልቅ ስራ ሰርቷል። እግዚአብሔር ይመስገን የእውነት እንዲመጡ የምፈልጋቸው ሰዎች 85 ፐርሰንት ተገኝታችኋል። እግዚአብሔር ይመስገን እናንተ ደግሞ በእርግጠኝነት ደግሞ የተስፋዊ አፍቃሪ ናቸው ወዳጆች አ የተስፋዊ አፍቃሪ ናቸው። ተስፍሽ የሆነ ቦታ ደርሰው የምትመኙ የነበራችሁ ናቸው አይደለም የእኔ ደስታ ማየት የምትፈልጉ ናቸው እና ይህንን መረጃ በጣም በጣም በጣም በጣም ብዙ ሰው ጋር እንዲደርስ ከአደራ ጋር መልእክታችንን እናስተላልፋለን ምናልባት ለአባታችን ጥያቄ ካላችሁ ሀሳብ ካላችሁ ማዳበር ይቻላል ብዬ ስለማስብ ጥያቄዎቻችሁን በነፃነት የሚሰማችሁን ጥያቄ ማቅረብ የምችል መሆኑን ገልጻል አመሰግናለሁ

በነገራችን ላይ ጥያቄን ብቻ አሁን አይጠበቀትም፣ ሀሳብን ካላችሁ አስተያየትም ካላችሁ መስጠትም ይቻላል። ተሰማችሁ

የመከራ ቀን ውለታ አይረሳም። ወዳጅ በወዳጁ አይጨክንም። መከራ ደግሞ ድንገት ነው የሚደርሰው። የጸበል ቦታውና ቤተክርስቲያኑ ቦታ የተለያየ ነው። ቤተክርስቲያኗ ልክ የመንታ እናት ሆናለች። ከታች ያለውን ስንከፍል ከላይ ያለው ያኮርፋል፣ ከላይ ያለውን ስንከፍል ከታች ያለው ያኮርፋል። በዚህ ምክንያት የጫካ ፕሮጀክት በእኛ ቤተ ክርስቲያን ጎን የመንገድ የአስፓልት ዲዛይን አወጣ። እስከዛሬ በዛ ቦታ 11 ሚሊየን 190 ሺ ብር እየከፈልን በየወሯ የምትገባውን ገቢ ለቦታ እየከፈልን እየከፈልን ስንቆይ በዚህ በየካቲት ወር የተከሰተው ግን ድንገተኛ አደጋ ድንገተኛው አደጋ ምንድን ነው? ብሩን እፈልገዋለሁ። መሬቱን ከፈለጋችሁት አንድ ጊዜ ክፈሉ በል ካልቻላችሁ ለሌላ ሸጠዋለሁ። ምክንያቱም ፊት ለፊት ጊዜውን ጠብቆ ቢሰራ ዲዛይን ተደርጓል፣ ፈላጊ ያለው ሰው ጠይቆኛ አለ። እሺን ከፍል ዘንድ ይለካ ተባለ። ሲለካ 11 ሚሊዮን ይሄንን አንድ ጊዜ ልትከፍሉኝ ይገባል። አይ አንድ ጊዜማ መክፈል አቅም የላትም ቤተክርስቲያኑ። በወር 3000 የተገኘችዋን በሙዳይ መጽዋትም በአውደ ምሕረትም የተገኘችዋን እንከፍላለን ሲባል፣ አይ ይሄንን ያልፈልግም ብሩን አንድ ጊዜ ይፈልገዋል። አስር ኮሚቴ ተቋቋመ ጠየቀ፣ አይሆንም አለና ታጠር ታጣ። ከዚያም በሩ በሰንሰለት ተቆለፈ። ማለት ነው። ያለችንን የአካባቢውን ማህበረሰብ በጸበሉ የዳኑትን በቦታው ቤት የሌላቸው አንተም ቤት የለም እኔም ቤት የለኝም ብለው ቤት ያገኙ ብዙዎች ናቸው። እ በድንኳን እየተገለገለ ማለት ነው። እና እነዚያ እናቶች አልቅሰውም በነጠላቸውም ለምነው ከነበረብን 11 ሚሊዮን አምስት ሚሊዮን አምስት መቶ ሺህ ብር ተከፍሏል። የሚቀረን አምስት ሚሊዮን አምስት መቶ ሺህ ብር እሱ ደግሞ ሁላችን እስከ ሰኔ ነው። ሰኔ ላይ ካልከፈልን ብሩን እመልሳለሁ ለሌላ ሸጣለሁ የፈለግኩትን ማድረግ እችላለሁ። ባለ ይዞታ ነው። ከዛም ቀጥሎ አጥሮ ምዕመናንንና ቤተ ክርስቲያኗን ለሁለት ለይቷል አለ ማለት ነው። የገንዘብ መጠኑ አምስት ሚሊዮን አምስት መቶ ሺህ ብር ነው። ምን ከፍለው የቀረብን እዳ ይሄ እዳ አምስት ሚሊዮን አምስት መቶ ሺህ ብር ሶስት ዜሮዎች ተጨመሩ እንጂ አምስት ሺህ አምስት መቶ ዘመኑን ያስታውሰናል። የእዳ ዘመኑን ይህ ነቢያት ሐዋርያት የጮሁበትን ዓመተ ምሕረት እስከሚመጣ ድረስ ብዙዎች ስለጮሁ ከዚያም ታሪክ ጋር የሚያገናኝ ግጥምጥሞች ነው ያለው ማለት ነው። በዘላቂነት የገንዘብ መጠኑስ የገንዘብ ማግኘት ውስጥ እንዴት ነው ካላችሁኝ፣ ቤተ ክርስቲያኗ የድሃ ኮሮ ናት። ጥላ ከለላ የሆነች ቤተክርስቲያን ጥላ ዘግዝቃት ለምንም በእኛ ቤተክርስቲያን ይልቁንም ዕጣን፣ ጧፍ፣ ዘቢብ፣ ጃንጥላ፣ ንዋየ ቅድሳት ለአራት ቤተ ክርስቲያን እየሰጠች የምትገኝ። ይህንንም ለማስተካከል በዘላቂነት የንብ 12 ቀፎ ንብ አለን። በጸበል ቦታው የዘይት ማምረት ፈቃድ አግኝተናል። የላም እርባታ ፈቃድ አግኝተናል። የህፃናት ማሳደጊያ ሴቶችና ህጻናት ጉዳይ ሚኒስቴር መጥቶ አይቶ ይሁንታ ሰብት ገንዘቡ ሊገኝ ልማት ላይ ነው። በየወሩ በ29 በ29 የአቡነ ጨጌ ዮሐንስ ዕለት የማር ጸበል ይሰጣል። በምን ይሰጣል? ካላቸው ደግሞ በዋንጫ። ይህ ሀገራዊ ማንነት እንደገና፣ የብራና መጽሐፍቶች አሏት ቤተ ክርስቲያን ቅርስ ተኳል? በየቀኑ ከ46 በላይ ገር ይነበባል ይጸለያል ማለት ነው እና ገንዘቡ 5 ሚሊዮን 500 ሺህ ብር ቢሆንም ከዚያ በላይ ደግሞ ድንገት ይሄንን ሀሳብ ሰፊ ሀሳብ አለ ተስፋዬ እንዳለው ከአንገት በታች ያለው በሙሉ ተጎታች ነው ስራ የሚሰራው አይምሮ ነው ያቺ ቤተክርስቲያን በካህን እጅ ነው የተሰራችው። ጸበሉ በመብረቅ የፈለቀ ነው። ከሞት ተነስተውበታል፣ ዓይን በርቶበታል። ብዙ ያን ቀን ምስክርነቱን ትሰሙታላችሁ። ብዙ የብዙ ብዙ ፎቶ አስጠምቀው አድነውበታል። ቤተክርስቲያን የሁሉም ስለሆነች ከእስልምናም ከፕሮቴስታንትን መጥተው ድነው ምስክርነት ሰጥተዋል ማለት ነው። ከታሰረ አገልግሎቱ እንዴት ነው ካላችሁኝ፣ ሁለት መግለጫዎች የሚያሳዩ ነገሮች አሉ። ያው ይሄ ቁልፍ ነው። ይሄኛው በር ሲዘጋ ግን በዚህኛው እንገባለን ማለት ነው። እንደ ጦጣ በላይኛው ይገባል ተሾልኮ ማለት ነው። የወደቅንበትም ሁኔታ ብዙ ስላለ የቤተክርስቲያኑ አገልግሎት አልተቋረጠም። የተቋረጠው ምኑ ነው ካላችሁ የምመናን ምቾት እንደ ልብ ገብቶ እንደ ልብ አገልግሎ መውጣት እሱ እሱ እንደገና ጭንቀት፣ ይሄ ከባድ ሆኗል። እንደገና ቀጣዩ ይሄ ዕዳ ካልተከፈለ እንደተዘጋ ከቀረ ከባድ ስለሆነ ያው የጭንቅ ቀን ደራሽ ቁርጠኛ ወዳጅ ነው። እና ይሄንን መጨረሻ ጊዜ ከእዳ ነፃ እንድንሆን ነው ማለት ነው። ይሄንን ያደረጉ የሚያደርጉ ምዕመናን ደግሞ እግዚአብሔር የኃጢአት እዳቸውን የበደል እዳቸውን እንዲደመስስ ቤተክርስቲያን ትጸልያለች ማለት ነው። የምንገኝበት ጉርድ ሾላ ቶፕቴ ነው የተዘጋጀው፣ ለሆሎም አማካኝ የሚሆን ከዚህም ካባዶ አገልጋዮቹ እንዲመጡ ካባዶ ያለውም ሕዝብ እንዲመጣ ደግሞ ከተለያየ ቦታ የሚመጡ